እኔን ሁለት ጊዜ ሊገድሉኝ ሞክረዋል። ድሮን ልከው የመኖሪያ ቤቴን መስኮት ሳይቀር ሰብረዋል። እነዚህ ሰዎች ስለ ሰላም ያወራሉ እንጂ ተግባራዊ አያደርጉትም። ፕሬዚዳንት ትራምፕን ሳይቀር ለመግደል ሙከራ ያደረጉ ናቸው። ይህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኤቢሲ ኒውስ ጋር ባደረጉት ቆይታ ስለ ኢራን ባለስልጣናት የተናገሩት ነው። በእርግጥ ሰውየው የኢራን ባለስልጣናትንና ኢራናውያንን ለይተው ጥፋተኞቹ ባለስልጣናቱ ናቸው፣ ኢራናውያንማ ጀግኖች ናቸው እያሉ መናገር ከጀመሩ ሰነባብተዋል። ኢራናውያንን አስሮ ይዟል የሚሉትን የአያቶላህ አሊ ካሚኒን አገዛዝ እንገረስሳለን የሚሉት ኔታንያሁ ታዲያ እኚህን እድሜ ጠገብ ኢራን መሪ እስከ ዘላለሙ ከመሸኘት ወደኋላ እንደማይሉም ነው የተናገሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሞኑ እስራኤል አያቶላህ አሊ ካሚኒን የመግደል እቅድ አላት፣ ይህ ግን ተቀባይነት የለውም፣ የቃጠናውን ጦርነትም የሚያባብስ ነው ሲሉ መደመጣቸው ይታወሳል። በዚህ ጉዳይ ላይ ያላቸውን ምልከታ የተጠየቁት ኔታንያሁም የአያቶላሁ መገደል ጦርነቱ እንዲቋጭ ያደርጋል እንጂ አያባብስም ሲሉ የትራምፕን አስተያየት ተቃውመዋል። ይህ ከሆነ ታዲያ ለ36 ዓመታት ኢራንን በመምራት ላይ የሚገኙትን አያቶላህ አሊ ካሚኒን ኢላማ ታደርጓቸዋላችሁ ወይ ሲልም የኤቢሲው ባልደረባ ጆን ካርል ጥያ ጥያቄ አቅርቦላቸዋል። የምናደርገውን እያንዳንዱን ነገር ይፋ ማድረግ አይጠበቅብንም የሚለው ደግሞ የጠቅላይ ሚኒስትሩ ምላሽ ሆኗል። ማድረግ የሚገባን ነገር እያደረግን ነው። ሁሉንም ነገር በዝርዝር ወደ መናገር አልገባም። ቁንጮ የኒውክለር ተመራማሪዎቻቸውን ኢላማ ውስጥ አስገብተን ተሳክቶልናል። የሂትለር የኒውክለር ቡድን አባላትን ድባቅ መተናቸዋል። በሌላ በኩል አሁንም ስራችንን ቀጥለናል እኛ እስራኤልን ብቻ አይደለም እየጠበቅን ያለነው ጎረቤት የአረብ ሀገራትን አሜሪካን እንዲሁም ዓለምን እየጠበቅን ነው ኒውክሌር ሳይታጠቁ ሞት ለእስራኤል ሞት ለአሜሪካ እያሉ የሚፎክሩ ባለሥልጣናት ኒውክሌር ከታጠቁ በኋላ ምን ሊያደርጉ ይችላሉ የሚለውን ማሰብ ይገባል ሲሉም ጦርነቱ ኢራን ኒውክሌር እንዲሁም አህጉር አቋራጭ ባሊስቲክ ሚሳኤሎችን ለማምረት የምታደርገውን ጥረት ለመገደብ ያለመ ስለመሆኑ አስምረውበታል የእስራኤል መገናኛ ብዙሃን በበኩላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአያቶላህ አሊ ካሚኒ ጥብቅ መልእክት ማስተላለፋቸውን ዘግበዋል። ጦርነቱን ማስቆም በሚቻልበት መንገድ ዙሪያ ከፕሬዚዳንት ትራምፕ ጋር የተመካከሩት፣ አለፍ ሲልም የአደራዳሪነት ሚና ሊይዙ ይችላሉ በሚል የተነገረላቸው ፑቲን አገዛዛችሁ አደጋ ላይ ነው የሚል መልእክት ነው ለአያቶላህ ካሚኒ ማስተላለፋቸው የተሰማው። በዚህም ኢራን በፍጥነት ወደ ድርድር ልትገባ ይገባል የሚል ምክር ጣል ለማድረጋቸውን ሀይውም የተሰኘው የእስራኤል የዜና ጣቢያ ዘግቧል። ምንም እንኳን እስራኤል ጠላቴ የአያቶላህ ካሚኒ አስተዳደር ነው ብላ በይፋ ብትገልጽም የኢራን መንግስት ግን ጦርነቱ ኢራንን እንደ ሀገር የማስቀጠልና ሉዓላዊነቷን የማስከበር ጉዳይ ነው ሲል የሚገልጽ ነው። ይህንን ክብራችንን ከማስጠበቅ ወደ ኋላ እንልም የሚሉት ባለስልጣናቱ የእስራኤል አሁናዊ ጥቃት የኒውክሌር ፕሮግራማችንን አጠናክረን መቀጠል እንዳለብን ያረጋገጥንበት ነው ሲሉም ተናግረዋል። የኢራን ሃይማኖታዊና ፖለቲካዊ መሪ የሆኑት አሊ ካሚኒ የሁሉም ነገር ፈላጭ ቆራጭ መሆናቸው ይነገራል። ምንም እንኳን ካቢኔ ማቋቋምና አስፈጻሚውን አካል የመምራት ሚናው የፕሬዝዳንቱ ቢሆን ም በኢራን ውስጥ የምትከናወን እያንዳንዷ ነገር በአያቶላሁ ፍቃድ ታገኝ ዘንድ ግድ የሚል ነው። ለዚያም ይመስላል እስራኤል የእሳቸውን የግድያ ጉዳይ ወዲህ ማስፈራሪያ፣ ወዲያ ደግሞ የውጊያው መቋጫ አድርጋ የምታቀርበው። የሐማስ የፖሊት ቢሮ መሪ የነበረውን እስማኤል ሃኒህን ትሔራን ውስጥ የገደለች እስራኤል የኢራን የጦር አመራሮችንና የኒውክሌር ተመራማሪዎችን ለመግደል ያላመነታችው ይህችው አገር አያቶላህ አሊ ካሚኒን መግደል ይቻላታል የሚለው ጉዳይም በርካቶችን እያነጋገረ ይገኛል። መከላከያ ኃይል ይፋ ያደረገውና በጦርነት ጊዜ የኢራንን ሰራዊት መምራት የሚያስችላቸው ስልጣን ያላቸው አለፍ ሲልም ለአያቶላህ ካሚኒ እጅግ ቅርብ እንደሆኑ የሚነገርላቸው ሜጀር ጀነራል አሊ ሻድማኒ እንደተገደለው የሚገልጸው መረጃ ደግሞ የእስራኤል የግድያ ጽዋ በአያቶላህ ካሚኒ ደጃፍ እያቃጨለ ስለመሆኑ ማረጋገጫ ተደርጓል። አጠገባቸው የነበሩ በርካታ የጦር ጀነራሎች የተገደሉባቸው ካሚኒ በሕይወትና በሞታቸው መካከል የቆመው አሜሪካ ለግድያቸው የምትሰጠው ፍቃድ ስለመሆኑም በርካቶች እየተናገሩ ይገኛሉ። የሕዝቦላሁ መሪ ሐሰን ስራላህ ሊባኖስ ውስጥ ከተገደሉ በኋላ እጅግ ከፍተኛ ጥበቃ ወደሚደረግለትና ከይታ ውጭ ወደ ሆነ ቦታ እንደተዘዋወሩ የሚነገርላቸው ከዚህ ወጣ ባሉና ካሜራ ፊት በቀረቡ ቁጥርም ለጥላቶቻችን አንተኛም ሲሉ የሚደመጡት አያቶላ ኃይሊ ካሚኒ ግን ለእስራኤል ዛቻም ሆነ ለፑቲን ምክር ምን አይነት ምላሽ እንደሰጡ ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሰማም። በአሜሪካ የንግድ ከተማ ኒውዮርክ ላይ መቀመጫውን ባደረገው የተባበሩት መንግስታት ድርጅት ኢራንን የሚወክሉት ሰኢድ ኢራቫኒ ደግሞ ጸባጫሪዋ እስራኤል ናት፣ የኒውክሌር መርሃ ግብራችንም ሰላማዊ ነው ሲሉ በእስራኤል በኩል የሚቀርቡ ወቀሳዎችን አጣጥለዋል። ኢራን በናንታዝ ኒውክሌር ጣቢያ ላይ የደረሰውን ጥቃት ወዲያው መቆጣጠር ባትችል ኖሮ አደገኛ ንጥረ ነገሮች ከፍተኛ ጉዳት ያስከትሉ ነበር ሲሉም ተናግረዋል። የእስራኤል ጥቃት ያለ አሜሪካ ድጋፍ የሚሆን አይደለም ሲሉም በኢራን ላይ እየደረሰ ላለው ጥፋት አሜሪካ ተጠያቂ ናት ብለዋል። ይሁንና እስራኤል አያቶላ አሊ ካሚኒን ለመግደል ውጥን ይዛለች በሚለው ጉዳይ ላይ አስተያየት ሳይሰጡ ቀርተዋል። በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራሳችንን እየተከላከልን ነው። የጸጥታው ምክር ቤት ግን ኃላፊነቱን እየተወጣ አይደለም። እስራኤልን ተይሊላት አለፍ ብሎም ሊያስቆማት ይገባል ሲሉ ኢራን በምክር ቤቱ ደስተኛ ለመሆኗን ተናግረዋል። በአውሮፓውያኑ 1979 ውጤት ያስገኘው የኢራን አብዮት በቀዳ ቀዳሚው አያቶላህ ራሁላህ ኮሚኒ እየተመራ ኢራንን ወደ እስላማዊ ሪፐብሊክነት ከቀየረ በኋላ መገለጫዎቹ ከሆኑ ጉዳዮች መካከል ከምዕራባውያን ጋር ያለው ባላንጣነት አንዱ ሆኖ ይነሳል። ኮሚኒ ለአስር ዓመታት ሀገራቸውን መርተው ሕይወታቸው ካለፈ በኋላ በቦታቸው የተተኩት የአሁኑ ጠቅላይ መሪ አያቶላህ አሊ ካሚኒም ይህንኑ አቋም አጠናክረውታል። በተለይም ከእስራኤል ጋር እየተካረረ በመጣው ልዩነት የተነሳ እስራኤል የምትባል ሀገር ከዚህ በኋላ አትኖርም እስከ ማለት የደረሰ አስተያየት ሲሰጡም ይደመጣሉ። በቀዳሚው የፕሬዝዳንትነት ስልጣናቸው ወቅትም ሆነ ለ36 ዓመታት ያህል እየሰሩበት በሚገኘው አሁነኛው የጠቅላይ መሪ ስልጣናቸው ጊዜ ምዕራባውያንን ከመወረፍ ቦዝ ነው አያውቁም የኢራን የኒውክሌር ፕሮጀክትም ራሳቸውን ከምዕራባውያን የሚጠብቁበት ስለመሆኑን የሚገልጹት ይህንን ያወቁ ምዕራባውያን ሀገራትም ኢራን በጭራሽ የኒውክሌር መሳሪያ መታጠቅ የለባትም በሚለው አቋማቸው ጸንተዋል። አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓንን የያዘው ቡድን ሰባትም ቢሆን በካናዳ ባካሄደው ስብሰባው ለእስራኤል ያለውን ድጋፍ ከማሳየትና ኢራንን ከመወንጀል አልቦዘነም። እስራኤል ራሷን የመከላከል መብት አላት ሲል ያተተው የቡድኑ መግለጫም የኢራን የኒውክሌር ፕሮግራም በእስራኤል ላይ እንደተሰነዘረ ጥቃት ተደርጎ እንደሚወሰድ እስራኤልም ይህንን ጥቃት የመመከት መብት እንዳላት ገልጿል። ጦርነቱ እንዳይጀመር ጥረት ሲያደርጉ የነበሩትና ከተጀመረ ወዲህም ለዲፕሎማሲያዊ መፍትሄ የሚደረጉ ጥረቶች እንዲጠናከሩ ሲያሳስቡ የሰነበቱት ፕሬዚዳንት ዶናልድ ትራምፕም ቴህራን ውስጥ የሚኖሩ ኢራናውያን ራሳቸውን ማትረፍ ወደሚያስችላቸው ቦታዎች እንዲሄዱ ጥሪ ማቅረባቸው ጉዳዩ ከድጡ ወደ ማጡ እያመራ ስለመሆኑ አመላካሽ ተደርጓል። ትራምፕ ሁለቱ ሀገራት ጉዳያቸውን በንግግር ወደ ታት ይመጣሉ መሆንም ያለበት ይህ ነው፣ በሚል የሰነዘሩትን ሀሳብ በማንሳት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ትሞክራላችሁ ወይ በሚል ለቀረበላቸው ጥያቄ መልስ የሰጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁም ስጋታችን በዲፕሎማሲያዊ መንገድ የሚቀረፍ ከሆነ ደስተኞች ነን፣ ግን የሚሳካ አይመስለኝም የሚል ምላሽ ሰጥተዋል። በዲፕሎማሲያዊ መንገድ መፍታት ከተቻለ ጥሩ ነው። እውነቱን ለመናገር ግን እንደዛ አይሆንም። የኒውክለር መሳሪያ ጭንቅላታችን ላይ አነጣጥሮብን መቀጠል አንችልም፣ ምክንያቱም ያፈራርሰናል። ለዛም ነው ከጨቋኙ ስርዓት ጋር ትልቁን ጦርነት እያደረግን ያለ ነው። የኢራን ባለስልጣናት እኔና ፕሬዚዳንት ዶናልድ ትራምፕን ጨምሮ በርካታ የእስራኤል ባለስልጣናትን ለመግደል ሞክረዋል። ይሁንና በአፋቸው ስለ ዲፕሎማሲያዊ መፍትሄ ነው የሚያወሩት ሲሉም ባለፉት ሁለት ወራት አሜሪካና ኢራን ያደረጉት ንግግር ውጤት አለማምጣቱን ጠቅሰዋል። እስራኤል ውስጥ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት ጉዳት እንደደረሰበት የሚጠቁሙ መረጃዎች ይፋ መደረጋቸው ደግሞ አሜሪካ በጦርነቱ ላይ ያላትን ተሳትፎ የሚያሳድግ ጉዳይ ተደርጎ ተወስዷል ምናልባትም አሜሪካ እስራኤል በምትፈልገው ልክ ወደ ጦርነቱ የምትገባ ከሆነ አያቶላ አሊ ካሚኒ ሊገደሉ ከምድር በታች አለው የኢራን የኒክሌር መሰረተ ልማትም ሊወድም የሚችልበት እድል ከፍተኛ ስለመሆኑም ተነግሯል።